እስራኤልና ኢራን አዳሩን በሚሳይልና በጦር ጀት ሲተጋተጉ ሲያድሩ ኢራን በእስራኤል ላይ ሚሳይሎችን ማስወንጨፏን ከቀጠለች መዲናዋ ቴሄራን ትካጠላለች ሲሉ የእስራኤል መከላከያ ሚኒስትር እስራኤል ካትዝ አስጠንቅቀዋል። የእስራኤል ጦር ዘጠኝ የኢራን የኒኩሌር ሳይንቲስቶችን መግደሉን ሲያስታውቅ፣ ኢራን ደግሞ አሜሪካን ኢላማ ካደረገች መዘዙ እንደሚከፋ የአሜሪካ ባለስልጣናት ተናግረዋል። እስራኤልና ኢራን በአጭር ጊዜ እንደ እስካሁኑ ጦርነቱን ይቋጩታል ቢባልም ነገሩን አባብ ሰው ዛሬ ሌሊት የሚሳይል ውርጅብኝ በእስራኤል ላይ ሲወርድ በኢራን ደግሞ ከነዳጅ እስከ ወታደር የተቋማ በእስራኤል ጀቶች ሲደበደቡ አድረዋል። የእስራኤል መዲና ቴል አቪቭ እና የኢራን ዋና ከተማ ቴሄራን በእሳት እየተያያዙ ሲገኙ ቴሄራን ጽዮናውያን ከምድረገጽ መጥፋት አለባት ስትል ቴል አቪቭ ደግሞ የኢራን አምባገነን አገዛዝ ተወግዶ እስራኤልና ኢራን ታሪካዊ ወዳጆች ሆነው ይቀጥላሉ ስትል ገልጻለች። ቴሄራን ከዋሽንግተን ጋር ልታደርገው የነበረውን የኒኩሌር ድርድር በእስራኤል ጥቃት ምክንያት እንዳቋረጠች ስታስታውቅ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታ ነው ደግሞ በኢራን እስካሁን የፈጸምነው ጥቃት ምንም አይደለም፣ ከዚህ በኋላ ያለው የከፋ ነው ሲሉ አስታ አስታውቀዋል የእስራኤል ጦር በኢራን የሚገኙ ወታደራዊ ተቋማትን እየደበደቡ እንደሚገኙ ገልጸው ኢራንም በበኩሏ በደርዘን የሚቆጠር ሚሳይሎችን ወደ እስራኤል እየተኮሰች መሆኗን ገልጸዋል። ዛሬ እሁድ ማለዳ ላይ በቴል አቪቭ እና በኢየሩሳሌም ከተሞች የሚሳይል ጥቃት ማስጠንቀቂያ ድምፅ ከተሰማ በኋላ በቴል አቪቭ ሰማይ ስር የሚሳይል እና የአይረንዶም ግጭት እንደ መብረቅ እየተወገ ይገኛል። በቴህራን መዲና የእስራኤል ጥቃት ተጧጥፎ ሲቀጥል፤ የኢራን አየር መቃወሚያዎች እየተከላከሉ ሲገኙ የቴሄራን መዲና በአየሯ ላይ እሳት ሲንቦገቦጎ አድረው ባታል። ሁለቱ ሀገራት አንዱ በአንዱ ላይ ሲያደርሱት ያደሩት የአየር ላይ ጥቃት የሰውየትን ሲቀጥፍ አድሯል። በዚህም ጥቃት እስራኤል በኢራን ሚሳይል ጥቃት ዛሬ አዳሯን ብቻ ሶስት ሰዎች ሲገደሉባት አስር ሰዎች ደግሞ ቆስለውባታል። ከሌሊቱ ስምንት ሰዓት ተኩል እስከ ዘጠኝ ሰዓት ተኩል ከኢራን በተተኮሰ የሚሳይል ዶፍ በእስራኤል አራት ሰዎች እንደተገደሉና 36 ሰዎች እንደቆሰሉም እስራኤል አስታውቃለች። ኢራን በበኩሏ በሻህራን የነዳጅ ዲፖ ላይ እስራኤል ጥቃት ማድረሷን ገልጻ አደጋው በቁጥጥር ስር እንዳደረገችው ብትገልጽም በሻህራን የነዳጅ ዲፖ የእሳት ማዕበል ሲቶ የዓለም ሚዲያዎች እያሳዩት ይገኛሉ። የኢራን ታስኒም የዜና አገልግሎት እስራኤል አዳሩን በኢራን መከላከያ ሚኒስቴር ተቋም ላይ ጥቃት መፈጸሟና በዚህም ቀለል ያለ ጉዳት መድረሱን ዘግበዋል። የኢራን አብዮታዊ ዘብ ጥበቃ በእስራኤል የሚገኙ የኃይል መሰረተ ልማቶች እና የጄት ነዳጅ ማምረቻ ተቋማት በኢራን ሚሳይሎች ዶግ አመድ ሆነዋል ሲል አስታውቋል። እስራኤል ጥቃቷን የምታጠናከር ከሆነ ከዚህ የከፋ ጥቃት እንደሚደርስባትም ዝተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን አስከፊው ጊዜ እየመጣ እንደሆነ ገልጸው፣ ግን ይህ አደጋን እንዳይደርስ ለማድረግ አሁንም ቅርብ ነው። የኒውክሌር ፋሲሊቲዋን ለመቀነስ ያለምንም ቅድመ ሁኔታ መስማማት አለባት ሲሉ ገልጸዋል። በአሜሪካና በኢራን በኒውክሌር ድርድር ዙሪያ በኦማን ሊደረግ የነበረው ስብሰባ ኢራን ማቋረጧን አስታውቃለች የኢራን ታስኒም የዜና አገልግሎት እስራኤል የተጠናከረ ጥቃት መክፈቷን ተከትሎ የኢራን ነዳጅ ማጣሪያ ተቋማት ስራ ማቆማቸውን ዘግበዋል በኢራን የነዳጅ ማጣሪያ ተቋም ስራ ማቆማቸውን ተከትሎ በዓለም የነዳጅ ዋጋ እንዳያሻቅብ ስጋት ፈጥሯል ኢራን በዓለም ትልቁ የጋዝ ማምረቻ ተቋም ከእስራኤል ጥቃት በኋላ በከፊል ማቆሙን ስታስታውቅ ትላንትና ቅዳሜ በኢራን የሚገኝ የነዳጅ ማጣሪያ ተቋም በእስራኤል ጥቃት መደብደቡን ተከትሎ በኢራን በዓለም ትልቁ የነዳጅ ማጣሪያ ተቋም ለጊዜው ስራ እንዳ ለእንግዳ ቆመት አስንሜ ዜና አገልግሎት ዘግቧል። የዓለም አቀፍ አቶሚክ ኤነርጂ በኢራን በሚገኙ በፎርዶው ይሁንም በኩሆንዳብ የኒኩሌር ጣቢያ ላይ ምንም ጉዳት አልደረሰም ሲል አስታውቋል። የዓለም አቀፍ አቶሚክ ኤነርጂ ኤጀንሲ በፎርዱም ሆነ በኮሆንዳብ ምንም አይነት ጉዳት እንዳልደረሰና በናታንዝ ያለውም ቢሆን ያን ያክል ጥቃት እንዳልደረሰበት ገልጿል። የአቶሚክ ኤነርጂ ኤጀንሲ ህንፃዎች መውደማቸውን እንጂ በኒውክሌር ፋሲሊቲ ላይ የደረሰ ጉዳት እንደሌለ አብራርቷል። ኢራን ሚሳይል ማስወንጨፏን ከቀጠለች መዲናዋ ቴሄራን ትቃጠላለች ሲሉ የእስራኤል መከላከያ ሚኒስትር እስራኤል ካትዝ አስጠንቅቀዋል። ሚኒስተሩ ከወታደራዊ ባለስልጣናት ጋር ባደረጉት ግምገማ ላይ በሰጡት አስተያየት የኢራኑ አምባገነን የኢራን ዜጎች ወደ ታጋችነት እየቀየ እየተቀየረ ነው ሲል በተለይም የቴሄራን ነዋሪዎች በእስራኤል ሲቪሎች ላይ ለደረሰው ጥቃት ከፍተኛ ዋጋ የሚከፍሉበት እውነታ እየፈጠረ ነው ብለዋል። የእስራኤል መከላከያ ኃይል ዘጠኝ የኢራን ኒውክሊየር ሳይንቲስቶችና ባለሙያዎች ገድያለው ሲል አስታውቋል። ጦሩ ሐሙስ ለአርብ አጥቢያ በፈጸመው ተከታታይ ጥቃት የገደላቸው የኒውክሊየር ሳይንቲስቶች ስድስት ናቸው ብሎ የነበር ሲሆን አሁን እስራኤል በዚህ ጥቃት የገደላቸው ዘጠኝ መሆናቸውን አስታውቋል። እስካሁን በኢራን ከ150 በላይ ኢላማዎች ጥቃት እንደተፈጸሙ ሮይተርስ ዘግቧል። ኢራን ወደ እስራኤል ያስወነጨፈቻቸው በርካታ ሰው አልባ አውሮፕላኖችና ሚሳይሎች ከሽፈዋል ሲል የእስራኤል ባለስልጣናት መናገራቸው ተዘግቧል። ኢራን በእስራኤል ላይ እየወሰደች ያለችው አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚረዱ ከሆነ ምላሹን እንደምትሰጥ ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግበዋል። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን በቀጠናው የሚገኙ የጦር ሰፈሮችና መርከቦችን ኢላማን እንደምታደርስ ዘገባዎች ወጥተዋል። እስራኤል በኢራን ላይ የፈጸመችውን ጥቃት በተመለከተ ከጥቃቱ በፊት አሜሪካ ምክር ተጠይቃል በምላሹ ራሷን ለመከላከል መሰረታዊ ነው የሚል ምላሽ እንደተሰጣት የአሜሪካ ባለስልጣናት ተናግረዋል። አሜሪካ ስለ ጥቃቱ ቀድሞ ቢነገራትም በነዚህ ጥቃቶች ላይ ወታደር የተሳትፎ አልነበራትም ሲሉ የሀገሪቱ የዓለም አቀፍ ድርጅት ጉዳዮች ቢሮ ከፍተኛ ባለስልጣናት ማይኮፒቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተናግረዋል። ዋነኛው ቅድሚያ የምንሰጠው በቀጠናው ውስጥ ያሉ የአሜሪካ ዜጎች፣ ሰራተኞችና ኃይሎችን ጥበቃ ነው ብለዋል። ኢራን በቀጠናው ያሉ የአሜሪካ ዜጎች፣ የጦር ሰፈሮች ወይም መሰረተ ልማቶችን ኢላማ ካደረገች የሚከተላት መዘዝ አስከፊ ነው ሲሉ ተናግረዋል። የአሜሪካ አቋም ኢራን ስምምነት ማድረግ አለባት የሚል እንደሆነ ገልጸው ሀገራቸው ዲፕሎማሲያዊ መፍትሄ ተሻለች ብለዋል። የኢራን አመራሮችን በዚህ ወቅት መደራደራቸው ብልህነት ነው ሲሉም ገልጸዋል።